ክርስቲያን ማለት እንደ ክርስቶስ ማለት ነው። አውዳዊ ፍቺው ክርስቲያን ማለት እንደ ክርስቶስ የሚኖር ማለት ነው። በዚህ በመጽሐፍ መነኮሳት ሶስተኛ ይባላል። አረጋዊ መንፈሳዊ ድርሳን 34 ላይ ብትመለከቱ አረጋዊ መንፈሳዊ ነጽርቄ ሀበሳአሊ ህጻናት ብሎ ይጀምራል። ህጻናትን የፈጠረ እርሱን እይ። ዘበጥን ተሞላዱ ወጠነ ፍኖተ ነኪረ ልዩ የሆነች ትትናን ፍቅርን ቅድሜንታ እንደነገሩን የስራው ሁሉ መጀመሪያ አድርጎ እንደጀመረ እይ ይላሉ ክርስቲያን ማለት እንደ ክርስቶስ የሚኖር ማለት ነው እንደ ክርስቶስ የሚኖር ማለት ከብስራቱ ጀምሮ ድንገተኛ ያልሆነ እራሱ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ላይ አይሁድን ሲያስተምራቸው ቀድሞ ስለ እርሱ ሙሴ የተናገረ የተናገረለት እንደሆነ ሐዋርያቱ ከሐዋርያት አንዱ ናትናኤልን ያሳመነው ፊልጶስን እንኳ አልተማረም የሚባለው ማለት ነው። ለውሃ ቀጁ ለእንጨት ሰባሪው እስኪደርስ ድረስ የትንቢቱ ሰው የመሆኑ ነገር ማለት ነው። ሙሴ ስለ እርሱ የጻፈለት የናዝሬቱ ኢየሱስን አገኘ ነው ብለው አልተማሩም የሚባሉት እስራኤላውያን እንኳ ስለ ክርስቶስ አንድም የማያውቅ እንዳይኖር አድርጎ በምልአት ካናገረ በኋላ ሰው ሆነ። ጌታችንም አይሁድን ቀድሞ ሙሴ ስለ እርሱ የተናገረው የተናገረለት እንደሆነ ሲያስረዳቸው ሙሴንስ ብታውቁት ኖሮ እኔን ባወቃችሁ ነበር ይላቸዋል። እርሱ ስለኔ ተናግሯልና ይላቸዋል። ከዚህ ጊዜ ጀምሮ ድንገተኛ ሳይሆን ሰው በሚረዳው መጠን አናግሮ ሰው የሆነው ክርስቶስ ለኛ የሚያስተምረን ነገር ምን አለ? ክርስቲያን ማለትም እንደ ክርስቶስ መኖር ከሆነ ትርጓሜው ለሰዎች ምክንያት አስተስ ሳይሆኑ መኖር ነው ማለት ነው። ጌታ በወንጌል ሲያስተምር ምን አለ? እኔ የወይን ግንድ ነኝ አለ። በሌላም ስፍራ እኔ የሕይወት እንጀራ ነኝ አለ። እኔ መንገድ ነኝ አለ። እኔ የዓለም ብርሃን ነኝ አለ። መጽሐፍ ሲናገር እስመ ስም አቃላቲሁ ምግባሩ ውእቱ ይላል። የቃሉ የንግግሩ ምስክሩ ስራው ነው። እኔ የወይን ግንድ ነኝ ብሎ ያስተማረው ጌታ በዮሐንስ ወንጌል ላይ ምዕራፍ ሁለት ላይ ውሃውን ወይን አድርጎ ያሳየናል። ንግግሩ ስራው ነው ማለት ነው። ተገለጸ። እንደ ክርስቶስ መኖር ማለትም እንደዚህ ነው። እንደታመሻችሁ እኔ የዓለም ብርሃን ነኝ አለ ጌታ አይደል። ዮሐንስ ዘጠኝ ላይ አይን ማየት ለማይችለው ሰው ምራቁን እንትፍ ብሎ ምራቁን በአፈር ለውሶ ጭቃ አድርጎ ቀባው፣ ብርሃን ሰጠው። የንግግሩ መገለጫ ስራ ሆነ ማለት ነው። ዛሬ ታዲያ የኛ ወጣት እንደዚህ ነው። የዓመት ክርስቲያን፣ የሳምንት ክርስቲያን፣ የወር ክርስቲያን ስንት ነው? በእውነቱ ክህን አጋጣሚ ወደ ቤተ ክርስቲያን የሚያመጣው ስንት ነው? አጋጣሚ ጸሎት ወደ ማድረግ የሚያመጣው ስንት ነው? ህመም ወደ ቤተ እግዚአብሔር የሚወስደው ስንት ነው? ባንታመም ነው ረስ ለዚህም እኮ ደግሞ ስንታመም እየ እያማረረን እኔ ግን እግዚአብሔር ምን አድርገው ነው እንደ የሚያደርገኝ እያለን ማለት እኮ ነው። ለምን እግዚአብሔር አይተውኝም ምን አድርገው ነው እያለን? በዚያ እንኳን ወደ ቤቱ ሲጠራን እሺ የማንል እጅግ ብዙዎች ነን ማለት ነው። አረጋዊ መንፈሳዊ በዚህ በ34ኛው ድርስ አለ ወበውስተ ጉባኤሂ ሃሉ ምስሊሁ ይላል። በትምህርቱ ጊዜ ከክርስቶስ ጋር አብረህ በጉባኤው ተገኝ ይላል። ምን ማለት ነው? በተመስጦ ወደ ዛሬ ሁለት ሺህ ዓመት መመለስ ማለት ነው። በተመስጦ ማየት፣ በእንባህ ይላል በእንባህ በተመስጦ ወደ ዛሬ ሁለት ሺህ ዓመት ጌታችን ኢየሱስ ክርስቶስ ሲያስተምር፣ በተመስጦ በህሊና እየው። በእንባህ ያቺ ሴቲቱ እግሩን ስታጠብ እንደነበር ሕጽብ አይጋሪሁ በአንብዕከ፣ በእንባዎች እግሩን እጠብ ይላል። በተመስጦ እጠብ፣ እየው፣ በአይነ ህሊና ክርስቶስን እየው። ዝቅ ብለህ እያለቀስ በእንባህ እግሩን እጠብ ከመትስማ አምን ይሁ እድገት አጣው። እንዲህ እንዲህ ካደረግ ኃጢአትህ ተሰረየልህ፣ የበደልከው ሁሉ ይቅር ተባለልህ፣ ዳግመኛ አትበድል፣ በኔ ህይወት ኑር የሚል የስርየትን ቃል እንድትሰማ እንዲህ አድርግ ይላል። ክርስቲያን ማለት እንደ ክርስቶስ የሚኖር ነው። ከክርስቶስ ጋር እንደኖሩ እንደ ሐዋርያት የሚኖር ነው። የምንለው ለዚያ ነው ማለት ነው። እንደ ወይንታ በሰፊው ስለ አብራሩት ሁለት ጥቅሶችን ብቻ እጄ ይሄንን ሀሳብ በኔ በኩል ልጨርስ። አንደኛው ቅዱስ ጳውሎስ ለሮም ክርስቲያኖች በጻፈላቸው መልእክቱ ላይ እንዲህ ይላል፣ ምን ትረባ ሁለተ ይሄዶ ይላል። አማኝ መባል ጥቅሙ ምንድነው ማለት ነው። አማኝ መባል ጥቅሙ ምንድን ነው? ያንተ ወጣትነት አማኝ ተብለ ኦርቶዶክሳዊ ተብለ ጥቅሙ ምንድነው? ክርስቶስን ካላገኘበት ማይተ ማስረ ነጠላ ለብሰ እኔ የእነ ተክለ ሃይማኖት ልጅ ነኝ ብለህ ቁጥርህ እንደ መንግስትም እንደ ማህበረሰብም አማኝ ነው ተብሎ ተነግሮልህ፣ ግን አንተ ክርስቶስን ካልመሰልክ ጥቅሙ ምንድን ነው? ምን ትረባው? ምን ይጠቅምሻል? ርስተ ቅዱሳን የተባለ ክርስቶስን ካላገኘሽበት የደከሙት መነሻ የተባለ ክርስቶስን ካላገኘሽበት፣ ያንቺ አማኝ መባል ያንቺ ዘማሪ መባል ምን ትረባሁ? አማኝ መባል ጥቅሙ ምንድን ነው? ጥቅሙ እንደ ክርስቶስ መኖር ነው። ጥቅሙ ክርስቶስን ማግኘት ነው። ማዕድ አበርክቶ ሲያበላ አብሮ መብላት ነው። ጥቅሙ ይሄ ነው። ጥቅሙ የታመሙትን ሲፈውስ አብሮ መፈወስ ነው። ጥቅሙ የሞቱትን ከመቃብር ሲያስነሳ አብሮ መነሳት ነው ጥቅሙ። ሰላሳ ስምንት ዘመን ተኝቶ የነበረውን አልጋን ተሸክመ ሂድ ብሎት አልጋውን ተሸክሞ ሲሄድ አብሮ ከደዌ ስጋ ከደዌ ነፍስ ተፈውሶ መኖር ነው አማኝ መባል ጥቅሙ፣ ይሄ ነው አንደኛው የመጨረሻው አረጋዊ። መንፈሳዊ ትቁም ነፍስ ከበአውደ መቃብሩ መቃብሩ ምስለ ማርያም መግደላዊት ይላል ሰውነት ከማርያም መግደላዊት ጋር ገና ጨለማ ሳለ ነው እኮ እሷ የሄደችው ወደ መቃብሩ ሽቱ ይዛ በሮጃ ላል ሄደችው ገና ጨለማ ሳለ ሴቶች በሚፈሩበት ሰዓት በመቃብሩ በር ላይ ሄዳ ታለቅስ ነበር ይላል ቅዱስ ወንጌል ያንተም ሰውነት በጌታችን መቃብር በር ላይ እንደ ማርያም መግደላዊት ትቁም ለምን እሷ ያን በማድረጓ ምን አገኘች ገና ጨለማ ሳለ ወደ መቃብሮ ሄደች። በዚያ ብርሃነ ትልሳ የሆነ አየች። ጨለማው እስኪ ነጋ ልጠብቅ ብትል ህልፈት ያለበት የዚህ ዓለም ፀሐይ እንደምታገኘው፣ የዚህ ዓለም ፀሐይ ደግሞ የዚህ ዓለም ፀሐይ ነው። ጨለማ ይፈራረቀዋል፣ ህይወትነት አይገኝበትም። ሄደች። ሄደችሷ መላእክት ምን አሏት? ምን ያበቅ አሏት፣ ምን ያስለቅስሻል ያንተንም ሰውነት መላእክት ከመይበልዋ መላእክት ምን ያበቀች ምን ያስለቅስሻል? ብለው ግዳጇን እንዲፈጽሙላት ሰውነት ዘወትር ባውደ መቃብሩ ቆማ ታልቅስ። ሲሰቀል ትየው ሲራ ተራቁቶ ትየው ሲነሳም ታየዋለች ሲያርግም ታየዋለች ይላልና የክርስቶስ በዚህ ዓለም የኖረው ህይወት ድህነታችንን ከመፈጸም ባሻገር ለእኛ ያለው መልእክት በሰፊው እንደተብራራው እርሱን እንድንመስል ያደርገናል። ከመላእክት ጋር እንድንኖር ያደርገናል። ምድራውያን ስንሆን በስራችን ሰማያውያን መላእክትን እንድንመስል ያደርገናል። በቁመት የተወሰንን ስንሆን የማይወሰነው አብ፣ ወልድ፣ መንፈስ ቅዱስ የሚያድሩብን ዙፋን ያደርገናል። በዚህ እንድንኖር አምላካችን በቸርነቱ ይረዳል።